በሁለት መቶ ብር ጉቦ ተቀብሏል የተባለን ኢንስፔክተር በቁጥጥር ስር መዋሉ ተገለጸ። በጉሌሌ ክፍለ ከተማ ወረዳ ሰባት ልዩ ቦታው ሰሜን ማዘጋጃ አካባቢ ኢንስፔክተር ኤርሚያስ ኤርጌኖ የተባለው የፖሊስ አባል በፖሊስ ተሽከርካሪ ውስጥ ሆኖ ሁለት መቶ የብር ኖት ሲቀበል የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መዘዋወሩን መነሻ ባደረገ መረጃ ግለሰቡን በቁጥጥር ስር ውሎ ምርመራ እያጣራ እንደሚገኝ የጉሌሌ ክፍለ ከተማ ፖሊስ መምሪያ አስታውቋል። በማህበራዊ ሚዲያ የተለቀቀው ተንቀሳቃሽ ቪዲዮ አባሉ በተሽከርካሪ ውስጥ ተቀምጦ ሪሲት እየሰጠ የ200 ብር ኖት ጉቦ ሲቀበል የሚያሳይ ነው። በፖሊስ አገልግሎት አስተታት ተገልጋዩን የሚያማርሩና የተቋሙን መልካም ገጽታ ከሚያበላሹ ህገወጥ ተግባራት ውስጥ ጉቦ መቀበል አንዱ መሆኑን እየገለጸው ፖሊስ መሰል ህገወጥ ተግባር በሚፈጽሙ አመራርም ሆነ አባላት ላይ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። በአገልግሎት አሰጣጥ ሂደት መብታቸውን በገንዘብ የሚገዙም ሆነ ህገወጥ ተግባር ፈጽሞ ጉቦ በመስጠት ከተጠያቂነት ለማምለጥ የሚሞክሩ ግለሰቦች ከድርጊታቸው እንዲታቀቡ እያሳሰበ ብልሹ አሰራር ለማጋለጥ በተለያዩ አግባቦች መረጃን የሚሰጡ አካላትን በማመስገን በቀጣይ መረጃዎችን በማድረስ የህብረተሰቡ ተባባሪነት ተጠናክሮ እንዲቀጥል የአዲስ አበባ ፖሊስ መልእክቱን አስተላልፏል። ተጽፏል። ክብራትና ክብሯን እስካሁን ድረስ አብሬያችሁ በዚህ ወታደር መረጃ የቆየሁት ሚኪንኝ ከሚኪታቡር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።